ራብ አራት አራተኛ ቀን ሞንጫሪ ምስክር ጥሩነ ተራኪዋ ኢፍራታ ገዛኸኝ ነኝ። አብራችሁን ቆዩ። የዕለቱ ድምቀት የተከሰተው ምሽት ላይ ነው። ኢየሱስ በቢታንያ በማርያም ሽቶና በውድ ድንባዋ እግሩን ተቀባ። ማቴዎስ ምዕራፍ 26 ቁጥር 6 እስከ 13 ማርቆስ ምዕራፍ 14 ቁጥር 3 እስከ 9 ዮሐንስ ምዕራፍ 12 ከቁጥር 1 እስከ 8። ይህ ለኢየሱስ ምን ልዩ ጊዜ እንደነበረ ማሰብ ይቻላል። በ36 ሰዓት ውስጥ በመስቀል ላይ ይሰቀላል። ስቅለቱንና የሚመጣውን ትንሣኤ ያወቀ ብቸኛ ሰው ማርያም ብቻ ነበረች። ደቀ መዛሙርቱ ምን እንደሆነ አያውቁም ነበር። የኢየሱስ እግር ማርያም በሽቶ ስታብስ በጸጉሯ ስትጠርግ በሰቡት ቅር እንዳላቸው አወቀ። በድንገት ይሁዳ ሁሉንም ነገር አበላሸው። እንዴት ያለ ጥፋት ነው! እሷም በአንተ ላይ ታወጣለች። ምን ያህል እንደሚጎዳ መገመት ትችላለህ። ኢየሱስም ተዋት፣ መልካም ነገር አድርጋለች። እኔ በሕይወት ሳለሁ ሰውነቴን ለመቃብር እየቀባች ነው። በዚያች ሌሊት ከእራት በኋላ ወዲያው ይሁዳ ኢየሱስን አሳልፎ ሊሰጥ ተዘጋጀ። ማቴዎስ ምዕራፍ 26 ቁጥር 14 እስከ 16። በዚያን ጊዜ ከአስራ ሁለቱ አንዱ የአስቆሮቱ ይሁዳ የሚባለው ወደ ካህናት አለቆች ሄዶ ለእናንተ አሳልፎ የበሰጠው ምን ልትሰጡኝ ትወዳላችሁ ሲል ጠየቃቸው። እነርሱም 30 ብር ቆጠሩለት። ከዚያ ጊዜ ጀምሮ ይሁዳ አሳልፎ የሚሰጠውን አጋጣሚ ይጠባበቅ ጀመር።